መነሳቱም የእኛ ትንሳኤ ምሳሌ ነው። ክርስቶስ እንደተነሳ እንነሳለን። እለተ እሑድም ዛሬ ፋሲካ የደስታ ቀን፣ በዛሬ ቀን የሚያዝኑ አይሁድ ናቸው። ከዛሬ ጀምሮ ባሉት ሃምሳ ቀናቶች አይጾም፣ ሀዘን የለም፣ ተርላ ደስታ እናደርጋለን። ይህ የእግዚአብሔር ቸርነት ነው። ክርስቲያኖች እና ጌታችን ኢየሱስ ክርስቶስ ሶስት መዓልት ሶስት ሌሊት በከርሰ መቃብር በመቃብር ውስጥ ካደረ በኋላ ሞትን ድል አድርጎ ተነስቷል። ለዚህ ነው በመጽሐፈ ኪዳን በሞቱ ለሞት ደምሰሶ በሞቱ ሞትን አጠፋው ተብሎ የተነገረ ማለት ነው። በስመ አብ ወወልድ መንፈስ ቅዱስ አሐዱ። ክቡራን የእግዚአብሔር ቤተሰቦች በአቦል በመንፈስ ቅዱስም እንደምንሰነበታችሁ፣ አሜን። እግዚአብሔር አምላካችን ለዚህ ዕለትና ለዚህ ሰዓት ስላደረሰን ስሙ ዛሬም ዘውትርም ለዘላለሙ የተመሰገነ ይሁን። ሁላችሁም የእግዚአብሔር ቤተሰቦች እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ በዓለ ትንሣኤ በሰላም አደረሳችሁ። እንግዲህ እኛም ዛሬ በዓሉን በማስመልከት ትንሣኤ ማለት ምን ማለት እንደሆነ አጭር ቪዲዮ ይዘንላችሁ መተናል። በዓለ ትንሣኤ ማለት ምን ማለት ነው የሚለውን እንመለከታለን ማለት ነው። በመጀመሪያ እንግዲህ ከስሙ ትርጓሚ እንነሳ። ትንሣኤ ማለት ምን ማለት ነው የሚለውን ስንመለከት ትንሣኤ ማለት ተንስአ ተነሳ ከሚለው ግስ የተገኘ ሲሆን መነሳት ማለት ነው። መነሳት ያመለክታል። ትንሣኤ ደግሞ በአጠቃላይ ትንሣኤ ሲባል መነሳት ሲባል የእኛ ትንሣኤ በሁለት ይከፈላል፣ ትንሣኤ ልቡናና ትንሣኤ ሥጋ ተብሎ ማለት ነው እና እነዚህ ሁለቱ ነገሮች እኛ ላይ እንዲገኙ ያስፈልጋል። እንግዲህ ወደዚህ እንመለስበታለን። ጌታችን ኢየሱስ ክርስቶስ በዕለተ ዓርብ በመስቀል ላይ ተሰቅሎ ስለ እኛ ብሎ ደሙን አፍሶ በዕለተ ዓርብ ማታ 11 ሰዓት ዮሴፍና ኒቆዲሞስ የተባሉ የአይሁድ ሽማግሌዎች ከቀበሩት በኋላ ጌታችን ኢየሱስ ክርስቶስ በአካለ ነፍስ ወደ ሲኦል በአካለ ስጋ ደግሞ ወደ መቃብር ወርዷል ማለት ነው መለኮት እና ወደ ሲኦል ወርዶ 5500 ዘመን በዲያብሎስ እጅ በዲያብሎስ ቁራኝነት ተይዘው የነበሩ ነፍሳትን የማነ ዕድዬ የመጠው ከጎሞ ኮረቶሙ ጥምቀተ ይላል፣ የተሰቀለበትን ችንካሩን ሲያሳያቸው ያን እንደ ጥምቀት ሆኗቸው ነፍሳት ከሲኦል ወጥተዋል፣ ወደ መንግስተ ሰማያት ገብተዋል ማለት ነው። እና ጌታችን ኢየሱስ ክርስቶስ ሶስት መዓልት ሶስት ሌሊት በከርሰ መቃብር በመቃብር ውስጥ ካደረ በኋላ ሞትን ድል አድርጎ ተነስቷል። ለዚህ ነው በመጽሐፈ ኪዳን በሞቱ ለሞት ደምሰሶ በሞቱ ሞትን አጠፈው ተብሎ የተነገረ ማለት ነው። ሶስት መዓልት ሶስት ሌሊት የሚለው ግን እንዴት ይሞላል? ይህንን ነገር እንመልከት ይመናል። አሁን ብዙ ጊዜ ስናስበው ግራ የሚጋቡ አሉ። እንዴት ነው ሶስት ቀን የሚሞላው እያሉ ማለት ነው። ይሄ ይህንን ለማወቅ መጀመሪያ ምንም መረዳት ያስፈልገናል፣ የእብራውያንን የዘመን አቆጣጠር ማወቅ ያስፈልገናል። እነሱ ሰዓተ መዓልት ቀኑን የሚቆጥሩት ከ11 ሰዓት ጀምሮ፣ ለምሳሌ ዛሬ 11 ሰዓት ጀምሮ ወደዚያ ያለው ከቀኑ 11 ሰዓት ጀምሮ ወደ ቀጣዩ ቀን ይቆጠራል ማለት ነው። እና ጌታ የተያዘ ሐሙስ ማታ ነውና የሐሙስ የተያዘበት ሌሊትና ዓርብ ቀን አንድ ቀን። ከዚያ ያ ቀጥሎ ያለው የቅዳሜ ሌሊትና የቅዳሜ ቀን አንድ ቀን የእሁድ ሌሊት ቀኑን ጨምሮ ወደዚህ አብሮ ስለሚቆጠር ሶስት ቀን ሶስት ማል ሶስት ሌሊት ተብሎ የሚቆጠረው ይሄ ነው፣ በእነሱ በዕብራውያን አቆጣጠርና ሶስት ማል ሶስት ሌሊት በከርሰ መቃብር አድሮ ተነስቷል። ቅድም ወደ ያነሳ ነው እንመለስ። ትንሣኤ ክርስቶስ ሲነሳ ለእኛ አብነት ሆኗል። ክርስቶስ እንደተነሳ እኛም በሐዲስ ሥጋ እንደምንነሳ ለእኛ ምስክር ሆኗል ማለት ነው። እግዚአብሔር አምላካችን የተነሳ በሐዲስ ስጋ ነው። ሐዲስ ስጋ ማለት ደግሞ የማይፈርስ የማይበሰብስ አዳም ቀድሞ በገነት በነበረበት ሰዓት ለብሶት የነበረው አይነትን አካል ይዞ የተነሳ ማለት ነው እና እኛ መጀመሪያ ትንሳኤ ስጋ ከመነሳታችን በፊት ትንሳኤ ህሊና ይባላል። ህሊናችን መነሳት አለ። ዛሬ ህሊናችን ተነሳስቶ ለጽድቅ ስራ ተነስተን ወደ ጽድቅ ስራ ካልተፋጠን በኋላ ትንሳኤያችን ትንሳኤ ዘለሐሳር ይባላል ማለት ነው። ለመከራ እንነሳለን። ስለዚህ ትንሳኤ ህሊና ያስፈልገናል። በህሊናችን መሞት የለብንም፣ መውደቅ የለብንም። ህሊናችን እራሱ እንደ መቃበር አድርጎን ሳንነሳ የምንቀመጥበት ሁኔታ ስላለ በመንፈሳዊ መሟሟቅ ተነስተን ትንሳኤ ልቡና ከተነሳን በኋላ በኋላ አለም ስታልፍ ደግሞ በትንሳኤ ሥጋ እንነሳለን፣ ከክርስቶስ ፊት እንገለጻለን ማለት ነው እና ጌታችን ኢየሱስ ክርስቶስ ሲነሳ መቃብሩ ባዶ ሆኖ ተገኝቷል። ምክንያቱም መቃብር ባዶ ሆነ ማለት ምን መሰላችሁ? ከዚህ በኋላ ወደ መቃብር በስጋችን እንወርዳለን እንጂ እንደ አዳም ያለ መቃብር አወራረድ አንወርድም። ማለትም መቃብር ከዚህ በኋላ የሰው ልጆችን የሚበላበት ሰዓት አልፏል። በስጋችን አንሞትም ማለት አይደለም። ቀድሞ ግን በስጋቸው ወደ መቃብር የወርዱ ነበር፣ በነፍሳቸውም መቃብር ወደ ተባለች ወደ ሲሆን ወርዱ ነበር። ዛሬ ግን መቃብሩ ባዶ ሆኗል፣ መርገማችን ተወግዶልናል ማለት ነው። ባዶ ሆኖ ተገኘ ማለት የዚያል ከዚህ በኋላ ክርስቶስ እንደተነሳ መጀመሪያ የታያቸው ለሴቶች ነው። ለሴቶች ታይቷቸዋል። ለምን ለሴቶች ታየ? ለምን ለነ ቅዱስ ጴጥሮስ አልታያቸውም? ለምን ለነ ቅዱስ ዮሐንስ አልታናየ አልታያቸውም ቢባል ሁለት ምክንያት አለ። አንደኛ ሴቶች እጅግ በጣም አብዝተው አዝነው ስለነበረ ሐዘናቸው የጸና ስለነበረ ስለ ሐዘናቸው ጽናት በሐዘናቸው ፈንታ ደስታን እንዲያገኙ ለሴቶች ተገልጾላቸዋል ማለት ነው። ሴቶች የኢየሩሳሌም ሴቶች በራሱ ጌታ እርጥብ መስቀል ተሸክሞ ሲሄድ እያለቀሱ ሲከተሉት ምንድን ነው ያላቸው? አንትን አዋልደ ኢየሩሳሌም ብክያ ላይ ለርስክ እናንተ የኢየሩሳሌም ሴቶች ለራሳችሁ አልቅሱ፣ ያልወለዱ መካኖች ብፁዓናቸው የምትሉበት ሰዓት ይመጣልና ብሏቸዋል። ያን ጊዜ ራሱ እየተከተሉ አልቅሰውለታል። በኋላም ሴቶች አራቱ ወንጌላውያን በሙሉ እንደሚነግሩን ማልደው ተነስተው ወደ መቃብር ሽቱውን ይዘው ገስግሰዋል። ሴቶች ስለዚህ ሐዘን በርትቶባቸው ነበርና ቅድሚያ ለሴቶች ተገልጾላቸዋል። እግዚአብሔርም በፈለግነው ልክ እናገኘዋለን፣ ባዘንነው ልክ እናገኘዋለን። የመጀመሪያው የትንሣኤው የደስታ ተካፋዮች የሆኑ ሴቶች ናቸው። አንደኛ ምክንያቱ ይሄ ነው። ሁለተኛ ምክንያቱ ደግሞ ወሬው በቶሎ በኢየሩሳሌም እንዲዳረስ ነው። አባቶቻችን ሲተረጉሙ ሴቶች የያዙት ወሬ ቶሎ በአካባቢው ስለሚዳረስ የክርስቶስ መነሳት እንዲታወቅ ጌታችን ኢየሱስ ክርስቶስ መጀመሪያ ለሴቶች ታይቷቸዋል። ለዚያም ኮነ እየሮጡ ሄደው ሴቶች ለሐዋርያት ክርስቶስ ተነስቷል ብለው የነገሯቸው መነሳቱ ዜናው ለሁሉም እንዲደርስ ለሴቶች ታይቷቸዋል ማለት ነው። ሴቶችም ሄደው ለሐዋርያት ተናገሩ። ከዚያ በኋላ ቅዱስ ጴጥሮስና ቅዱስ ዮሐንስ እየሮጡ ወደ መቃብሩ ሄዱ። መቃብሩ ባዶ ሆኖ አገኙት። ሰበኑ ብቻ ከዚያ ተቀምጦ አገኙት። ስለዚህ ወሬው ለሁሉም ቦታ እንዲዳረስ ለሴቶች ታይቷቸዋል። በዚህ ምክንያት ነው ጤንጠናዊ ጲላጦስም የካህናት አለቆችም የክርስቶስም መነሳት ስለሰሙ የካህናት አለቆች መቃብር ለሚጠብቁት ሰዎች ይለው ብዙ ወርቅ ብዙ ብር ሰጥተው ክርስቶስ ተነሳ እንዳትሉ ሌሊት ደቀ መዛሙርቱ መጥተው ሰርቀውታል ብላችሁ ተናገሩ ብለው ገንዘብ ሰጥተው አታለው አይሁድ ሲጠይቋቸው በኋላ አይ ደቀ መዛሙርቱ መጥተው ወሰዱታል። ነገር ግን እኒ አራቱ ጭፎች ሲጠየቁ ማን ወሰደው እየተባለ በየግል ሲጠየቁ አንዱ ዮሐንስ ወሰደው ይላል፣ አንዱ ያዕቆብ ወሰደው ይላል፣ አንዱ ደግሞ አራ ሁሎችም መጥተው ወሰዱት ይላል፣ አንዱ ደግሞ ቅዱስ እንድሪያስ ወሰደው። ሌሎችም የተለያየ ምስክርነት ሲሰጡ ሐሰታቸው ታውቆባቸዋል። ስለዚህ ጌታችን ኢየሱስ ክርስቶስ ለሴቶች ታይቷል። መነሳቱም የእኛ ትንሣኤ ምሳሌ ነው። ክርስቶስ እንደተነሳ እንነሳለን። ዕለተ እሑድም ዛሬ ፋሲካ የደስታ ቀን ነው። በዛሬ ቀን የሚያዝኑ አይሁድ ናቸው። ከዛሬ ጀምሮ ባሉት ሐምሳ ቀናቶች አይጾም፣ ሀዘን የለም። ተርላ ደስታ እናደርጋለን። ይህ የእግዚአብሔር ቸርነት ነው። ክርስቲያኖች ሃምሳ አምስት ቀን ስለ ጾም ደግሞ እንደገና በዚህ ወፍንታ ደግሞ ሃምሳ ቀን ሙሉ እንድንበላ ታዘዘናል ማለት ይሄ ነው። ዛሬም እኮ በዚች ዓለም መከራ የምንቀበል በወዲያኛው ዓለም በደስታ እንድንኖር ይህንን ማወቅ አለብን። ወዳኙ ዓለም በደስታ ምክንያቱም አምሳ ቀን በኋላ በደስታ እንደምንበላ ሁሉ በዚህ ዓለምን በመከራ በኋላ በተላ በደስታ እንኖራለን። ስለዚህ ለተውሁድም ከክርስቶስ ስለተነሳባት ስለተጸነሰባት ከዚህ ጊዜ ጀምሮ መከበር ጀምራለች። ትንሣኤ ማለት ይህ ነው። ክርስቶስ እንደተነሳ፣ እኛም ትንሣኤ ልቡና መነሳት አለብን። በመጨረሻ ትንሣኤ ሲከብር ብቻ አሁን አንዳንዱ ሰው በጣም የሚገርም ነገር አለ። ወደፊት በሰፊው የምናየው ሆኖ ፋሲካ ምሳሌ ፋሲካ ሲባል ሰው ቅድሚያ አይምሮ ላይ የሚመጣለት በግ መግዛት ነው። እንዴት አይነት በግ መግዛት አለብኝ ብሎ ያስባል። በግ ጨመረ፣ በግ ቀነሰ። ፋሲካን ስናስብ ግን ከበግ ባለፈ ብዙ ነገሮችን ማሰብ አለ። ችግረኞችን ማሰብ አለብን። በዚያም ሰዓት እኛ በልተን ጠጥተን ደስ ብሎን ተርፎን ቁንጣን እስከሚዘን ድረስ እየበላን ነገር ግን ደግሞ ምንም ሁልጊዜም አመት እስከ ዓመት የሚጾሙ ዛሬ ግድፍት ነው ዛሬ ጾም ነው የማይሉ ሰዎች አሉና፣ ለእነርሱ ማካፈል አለብን። ክርስቲያኖች ክርስቲያንነት ሁሌም እንደምንናገረው የህብረት ህይወት ነው ብለናል። በህብረት ፈርተን፣ በህብረት ጸልየን፣ በህብረት መንግስተ ሰማያት ነው የምናገኝበት ስለሆነ አቅመደካሞችን ችግረኞችን በማሰብ በዓሉን እንድናውል የዕለቱ መልእክታችን ነው። ያስተማረን የገሰጸን ለሁሉም እግዚአብሔር ስሙ የተመሰገነው ይቆየን።